ሰላም ተመልካቾቼ፣ እንዴት ናችሁ? ማሜ ነኝ ከጓሮት ዛሬም እንግዲህ ከበቀለ ጋር ተመልሰን መተናል። ብዙዎቻችሁ በቀለ ይጠፋ እያላችሁ በኮመንት በቀለም፣ በጣም ቢዚ ነበር፣ አልተመቻቸልንም። እኔም እሱም ጋር ያለው ሰዓት ትንሽ አስቸግሮን ነበር። ዛሬ ግን በእናንተ ጥያቄ መሰረት እናንተን አክብሮ እኛን አክብሮ ዛሬም በቀለ የሚያውቀውን የሚችለውን ለእናንተ የሆነ ይጠቅማል ይረዳቸዋል ያለውን ነገር ሊያካፍለን እዚህ ድረስ መጥቷል። በቅድሚያ በቀለ እንኳን ደህና መጣህ። እንኳን ደህና ቆየሽኝ ማማዬ። ያው እንድታውቁ እንዳልሽው ለረዥም ሰዓት አብረን ቪዲዮ መስራት አልቻልንም በስራ ምክንያት። ግን ደግሞ ለዚህ ያው ጓሮ ቲቪን የሚከታተሉ ሁሉ ኢትዮጵያውያን፣ ኤርትራውያን ከልብ ይቅርታ ጠይቃለሁ። ምክንያቱም ያው መጥፋት አልነበረብኝም፣ ግን ያው ጫና አለ በህይወት ውስጥ ብዙ ነገር። ለዚህ ደግሞ እንግዲህ እነሱም ይረዱኛል ብዬ አስባለሁ። ግን ዛሬ ምናልባት በብዙ ሁኔታ ሰዎች እየተቸገሩ ነው በጤና ጉዳይ። ምናልባት ለአንድ ሰው የጤና ችግር ለአንድ ቀን አዳር መብቴ ቢሆን ብዬ ያሰብኩት የልብ ችግርን እንዴት አድርገን በቤታችን መብቴ መስጠት እንችላለን። እራሳችን ብንታመም ቤተሰቦቻችን ቢታመሙ፣ ልጅ ቢታመምብን፣ ጎረቤት ቢታመም፣ ብቻ እውቀት ይቀድማልና የልብ ችግር እንዴት በቀላሉ በከርቤ ማከም ይቻላል የሚለውን ነው። ከርቤ እንግዲህ ብዙ ሰዎች ብዙ ነገር ሰርተውበታል፣ ብዙ ሀሳብ አቅርበውበታል። ያው በየጊዜው አዳዲስ ሀሳቦች አሉ። ያው ሁሉም በአንዴ መናገር ባይቻልም ግን ዛሬ የምናወራው ስለምንድን ነው? ስለ ከርቤ። በከርቤ ልብን እንዴት ማከም ይቻላል? የልብ ችግሮችስ ምን ምንድን ናቸው? ምልክቶቹስ እንዴት ሰው የልብ ታማሚ ሊሆን ይችላል? የሚለውን ነገር ያው እኛ ኖርማሊ እንደ አንድ ሀገር በቀል ሐኪም ስንናገር ኖርማሊ በሰለጠነ ዘመን ውስጥ ስላለን ሌላ ሐኪሞች ወይ ደግሞ በሕክምና የተረጋገጠው የጤናው ማስረጃ ምን ይላል የሚለውንም ተጨባጭ በማድረግ ነው እና አንድ ሰው ኖርማሊ ያው ያልተለመዱ ምልክቶች በራሱ ላይ ሲያ ስፔሻሊ ከወገብ በላይ ያሉ የልብ ኤሪያዎች ላይ የሚሰሙን ስሜቶች አሉ። እነኚህ እነኚ ሲፈጠሩ እንዴት አድርገን ነው የምናከማቸው? ህመሙንስ በምን መለየት እንችላለን የሚለውን ነገር በደንብ እየተወያየን ለአድማጮቻችን ከርቤን ደግሞ ያው እንግዲህ ብዙዎች ያው ስፔሻሊ ጓሮቲቭ ላይ በተለያየ ምክንያት ከርቤ ይነሳል፣ እና በተለያየ ደግሞ አጋጣሚ ያው ማርኬት ላይም ስንገባ እንደ ወርቅ ተወዷል። ከርቤ ሞር ደግሞ ምናልባት የዛሬው ደግሞ እንግዲህ ልብን ማከብ የሚችለው ከርቤ እስከዛሬ ባለማወቃችን ወይም ደግሞ የሚያውቁ ሰዎች ባለመናገራቸው ምክንያት እኔም እስከዛሬ ታገዝኩት ምናልባት ሌላ ሰው ከእኔ በተሻለ መንገድ ያቀርበዋል ብዬ እያሰብኩኝ ነበር እና ያው ግን ሰዎች ሊያቀርቡት አልቻሉም እና ችግሩ ደግሞ ከቀን ወደ ቀን እሰማለሁ አንዳንድ ጊዜ እኔም ግድ ሁሉን ሰው ማከም አልችልም ለሁሉ ሰው መድረስ አልችልም ግን በጓሮቲብ ደግሞ ብዙ ተመልካች እንዳለን ስለተረዳሁኝ እንግዲህ መጀመሪያ ሰዎች ከርቤ ልብን ያክማል፣ እንደዚህ እንደዚህ ተደርጎ ያክማል ከምንል፣ ለምሳሌ አንዳንዴ ደረታችን አካባቢ ያልተለመደ መጨምደድ፣ መክበድ፣ ውጋት ሲሰማን፣ ለመተንፈስ ስንቸገር፣ እስፔሻሊ እንቅልፋችን ሲዘበራረቅብን በአብዛኛው እነኚህ ነገሮች እንግዲህ ያው ከልብ ጋር ይያዛሉ። ሰው ደግሞ የግድ አንድን ነገር ማወቅ ያለበት ውሎውን አመጋገቡን አዋውሉን እስፔሻሊ ከምንም ከአንዳንድ ከአልኮል ከሱስ ከምን ከምን ነፃ የሆነ ሰው ምናልባት በስራው ጫና በተለያየ ምክንያት እንደዚህ አይነት ችግሮችን ፌስ ሊያደርግ ይችላል። ግን ደግሞ እነዚህ ነገሮች ሲከሰቱ ምናልባት ጊዜ ካለው ሐኪም ቤት ሄዶ ማረጋገጥ፣ ቼክ ማድረግ ይችላል። በሕክምና የተረጋገጠ እንዲሁም ግን ደግሞ ሐኪም ቤት የማያደርሰው ችግር ከሆነ ብዙ ሐኪም ቤት እንዳሄድ የሚያደርጉት ፋይናንሻል ችግሮችም ሊኖሩ ይችላሉ። ብዙ አይነት ችግር አለና፣ እንደዛ ሲሆን ከርቤን በቀላሉ በቤት ውስጥ እስከ ሩብ ኪሎ ከርቤ በቂ ነው ለማንኛውም ሰው። ከርቤ ሲፈጭ በጣም ይበዛል እና ደግሞ ለመጠቀም በጣም ጥሩ ስለሆነ ከርቤን በአብዛኛው ሰው እንግዲህ እንደዚህ አይነት ተደጋጋሚ ምልክቶች ሲኖርበት ሩብ ኪሎ ከርቤ ገዝቶ በቤቱ ማስቀመጥ ሰው አንዴ አንድ የሆነ ችግር ይታያል። ከዛ በኋላ ደግሞ ሲደጋገም መጀመሪያ ቀን ስላየው ብቻ በድግ አድርጎ መጠቀም አይደለም። ኬዙም በደንብ ቼክ ማድረግ ስፔሻሊ አሁን ቅድም ያልኩሽ ደረት አካባቢ መጨምደድ፣ ለመተንፈስ መቸገር፣ ውጋት፣ ያልተለመደ ድካም አንዳንዴም ደግሞ በጣም አልፎ ሲሄድ የሰውነትን ሚዛን ለመጠበቅ መቸገር እስፔሻሊ ደግሞ ህጻናት ላይ ይታያል። አንዳንዴ ምግብ ማስመለስ በአብዛኛው ሰው ላይ ከጨጓራ አይነት ህመም አልፎ በጣም በተደጋጋሚ ምግብ ማስመለስ፣ በጣም በቃ ከአቅም በላይ የሆነ ነገር ሲኖር እነኝነኝ አይነት ነገሮች ከልብ ጋር የተገናኙ ችግሮች ናቸው። በአብዛኛው ግን ደግሞ ልብስ ለምንድን ነው እንደዚህ የሚሆነው? እነህ ምልክቶችስ ለምን ታዩ ሲባል በአብዛኛው እንግዲህ ከሰውነታችን አካል ሜን ኦርጋን ዋናው አካላችን ልብ ነው። ኦክሲጂን በዛ ውስጥ ሄዶ ነው ሁሉም ጋር የሚዳረሰው እሱ ልብ ቼክ ያላደረገው ነገር በዛ የትም ቦታ ሄዶ ሰርቪስ አይሰጥም፣ በኖርማል አነጋገር ማለት ነው። አንዳንዴ ልብ የራሱ ጡንቻዎች አሉት። እነኛ ጡንቻዎች በሚዝሉ ሰዓት በሚደክሙ ሰዓት ኖርማል እነህ የምንላቸው ስሜቶች ይመጣሉ። ሁለተኛ ደግሞ ሰው በተለያየ ባመጋገብ በተለያየ ምክንያት የልብ ቱቦዎች ደም የሚያስተላልፉ ኦክስጅን የሚያስተላልፉ በደም ውስጥ ምግብ ይዘው የሚጓዙ የሚያሳልፉ ቱቦዎች ምን ይሆናሉ? በቀላሉ ይዘጋሉ። ያን ጊዜ ሲዘጉ ምናልባት ያው የተለያዩ መድኃኒት በመዋጥ መንፌ በመወጋት ሊታከም ይችላል። አንድ ሰው ግን ከርቤ እነኝህ እነኝህን ኤሪያዎች ያክማል። በጣም ደስ በሚል ሁኔታ ማለት ነው። እጅግ በጣም ለኛ ምቾት በሚሰጠን ሁኔታ ምናልባት አሁን እንደዚህ አይነት ሕክምናዎች ሲባል መጠን መርዛማነት የሚጎዳውን ነገር ነው አስቀድሞ ብዙ ሰው የሚያስበው። ከርቤ ላይ ግን ያ ነገር የለም። ምክንያቱም ያ እንዳይሆን ከላይ ነው የምናክምበት። እንግዲህ እንበልና አንድ ሰው በሕክምና የተረጋገጠ የልብ የደም ቱቦ መዘጋት እነዚህ ደግሞ የሚዘጉት ምናልባት ይሄ ስብ ሊሆን ይችላል፣ ወይ ደግሞ ዛጋ በምግብ ምክንያት ሊሆን ይችላል የሚዘጋው ነገር። በሚዘጋ ሰዓት ግን ምናልባት በከባድ ሰርጀሪ ኦር ደግሞ ሎንግ ታይም በሆነ ረዥም ጊዜ በወሰደ ህክምና ሊሆን ይችላል የሚስተካከለው። ከርቤ ግን በአንድ ቀን አዳር ያስተካክለዋል፣ በአስር እና በአስራ አምስት ደቂቃ የሚያስተካክለዋል። እኛ ህክምናችን ውጤታማ እንዲሆን ለአንድ ቀን አዳር ነው ያን ከርቤ ከሰውነታችን የምናሳድረው። ከላይ አስረ ነው ማለት ነው። እሱ የሚታሰርበትን እንትን ከውይታችን መጨረሻ አካባቢ ላይ እንዴት እንደሚታሰር በደንብ አብራራላችኋለሁ፣ እና ይህ ደግሞ የመጨረሻው በዚህ እስካሁን ከሰራናቸው ቪዲዮዎች የመጨረሻው ከስትንፋስ ጋር የተያያዘ ሀሳብ ነው የምንሰጥበት መጨረሻ። ሰዎችን እንግዲህ ዋሮቲቭ ላይ ብዙ ነገር እንደተጠቀማችሁ ተስፋ አድርጋለሁ። ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። የዛሬው ቪዲዮ ግን የሚለየው ምናልባት በየቤታቸው ሆነው በልብ የሚሰቃዩ ብዙዎች አሉ። ቢያንስ አንድን ሰው አንድ ሚሊዮን ብር ወይ ደሞ ለሚሊዮን ሶስት ሚሊዮን ብር አውጥተን ማሳከም በአንችል እንኳን ግን ደግሞ ሩብ ኪሎ ከርቤ የተወደደውን አሁን እንኳን ቢወደድ ገስተን መርዳት እንችላለን። ይሄ ቪዲዮ እየተከታተልን ሶ እነኚህ የምንላቸው ጠቅላላ፣ ምክንያቱም አንዳንዴ ልብ አካባቢ እብጠትም ሊኖር ይችላል፣ ቁስለትም ሊኖር ይችላል። እና እነኚህ የመሳሰሉ የተያያዙ የተያዙ የጤና ችግሮች ኖርማሊ ከላይ ብቻ በማሰር ከርቤ መሰረታዊ የሆነ የጤና ችግርን ማስተካከል እንችላለን። እንበልና እሩብ ኪሎ ከርቤ ከርቤ በባህሪው በጣም ጠጣር ነው። ጠጣር ስለሆነ ያን ጠጣር ነገር ምናልባት አቅም ባለው ማሽን ልንፈጨው እንችላለን። ግን ደግሞ ቤታችን ባለ የቡና መፍጫ ማሽን እንፍጨው ብለን ብንል ምንድነው ማድረግ ያለብን? ከርቤው መጀመሪያ እናደቀዋለን። በሌላ በሙቀጫ አይነት ባህሪ ባለው ነገር እናደቀዋለን። ካደቀቅነው በኋላም ምንድነው የሚሆነው የቡና ማሽን ውስጥ አስገብተን በአግባቡን ፈጨዋለን። እጅግ በጣም እንዲደቅ አድርገን ፈጨዋለን። ከፈጨነው በኋላ ምንድን ነው የሚሆነው? እናወጣና ቫዝሊን፣ በአብዛኛው ግን የወይራ ዘይት ጥሩ ነው። ግን ቫዝሊኑ ምንድን ነው የሚያደርግልን? ሰብስቦ ይይዝልናል። የምንፈልገው ኤሪያ ላይ ሰብስቦ ይይዝልናል። ምክንያቱም ከርቤው ናቹራሊ ብቁ ነው። የወይራ ዘይቱ ምንም አድም ያደርግለት ነገር የለም። ፓውደሩን ብቻ ሰውነታችን ጋር ተስማምቶ እንዲቀመጥ ነው እንጂ የሚያደርገው ሌላ ምንም አይነት የሚጨምርለት ኃይል የለም። ምንም አይነት ምናልባት በወይራ ዘይት ስላደረግነው የወይራ ዘይቱ የሆነ ነገር ጨምሩለት ያድነዋል የሚል አንደርስታንዲንግ የለኝም እኔ። ከርቤ በራሱ ብቁ ስለሆነ ነው እንበልና የትኛውም ከወገባችን በላይ ህመም ሲሰማን ለልብ ኬዝ ብቻም አይደለም፣ ዲስክም ሊሆን ይችላል ለማንኛውም ከወገባችን በላይ ለሚሰማን ውጋትም ሆነ ከልብ ጋር ለተያዘ ችግር እዛ ኤሪያ ላይ ብቻ አብኩተን ለዛ ኤሪያ የሚበቃ በደንብ መቀባት አይደለም፣ ላው ላይ መለጠፍ ነው። በደንብ ያን ኤሪያ በደንብ ላው ላይ ከለጠፍንበት በኋላ ፕላስቲክ አመተን በሰፊው ሸፍኗል። እስፔሻሊ ከልብ ጋር ለተያዘ ኬዝ ግን ራሳችንን ስናክም ኦር ደግሞ ሌላን የቤተሰብ አካል ስናክም ኦር ደግሞ ልንረዳው ያሰብነውን ሰው ስናክም ምንድነው ማድረግ ያለብን ኖርማሊ ይሄኛው የግራው የደረታችን ክፍል ሙሉ ለሙሉ እስከዚህኛው ጀርባ ድረስ ከኋላ ድረስ በደንብ መሸፈን አለበት ከርቤ ሞሮፍ እኔ አድቫይዝ ማድረገው በቫዝሊን እንዲቦካ ነው ምክንያቱም በወይራ ዘይ ሲሆን ምን ይሆናል ሊበተናል የምንፈልገውን ያህል ያን ኤሪያ እዚያ ላይ ረዥም ጊዜ ላይቀምጥልን ይችላል እንዲህ በሆነበት አጋጣሚ ስንንቀሳቀስ ምን ስነ ስለሚበተን ኖርማሊ መሆን ያለበት በቫዝሊን በቫዝሊን ሲሆን የተያያዘ ነው። እኛ ራሱ እንደምንፈልገው ያህል መሸፈን ያለበትን ኤሪያ ራሳችን ካልሸፈን ነው እዛው ቁጭ ያስቀመጥንበት ቦታ ላይ ነው የሚቀመጠው ስለሆነ ያን ኤሪያ በደንብ ከፊት ለፊትም ይሄ የፊት ለፊታችንን የቸስታችንን ሀፍ ፓርት ግማሹን ከኋላም ደግሞ ይሄ ጎድናችንን ሙሉ ሸፍነን ታብተ ነው ወፍራሙ። ከዛም እናደርጋለን ፕላስቲክ ያሙሉ እንሸፍነውና ይታሰርና በለው ላይ ደግሞ ሙቀት የሚሰጠን ልብስ እንለብሳለን ማለት ነው። ከዛ በኋላ እንበልና ማታ እራታችንን ቀለል ያለ ምግብ በልተን ትኩስ ነገር ጠጥተን ላይክ ትኩስ ነገር የሚመቸንን ቡና ባይሆን ጥሩ ነው። እንደ ሻይ አይነት ነገር ቀለል ያለ ነገር ጠጥተን ከዛ በኋላ ምንም አይነት ቅዝቃዜ እንዲነካን አይመከርም። ከምንም አይነት ቅዝቃዜ ተቆጥበን በደንብ ያን ነገር ታስሮልን እንተኛለን። አስረን እንደተኛን በደንብ ካለቀ በኋላ ከታሰረልን በኋላ ከአስር ከአምስት ደቂቃ በኋላ ራሱ በየቦታው ላይ ህመም ያለብን ኤሪያ ላይ የሆነ ከኛ ጋር የሚፈጠር ነገር አለ። ሰውነታችን ሙቀት ይፈጥራል። ከዛ በኋላ ሌሊቱ ሙሉ ኖርማል የሆነ ደስ የሚል ማሳጅ እንደምንደረግ ያህል ነው ደስ እያለን የምናድረው። በማግስቱ አልታዘዝ ያለው ሰውነታችን መታዘዝ ይጀምራል። በአንዳንድ ነገር እገዛ ምንፈልግ የነበርን ሰዎች በራሳችን ያን ነገር ማከናወን እንጀምራለን። ትልቁ ጥንቃቄ መደረግ ያለበት ጠዋትም በጠዋት ቸኩሎ አለመፍታት፣ ቢቻል ይህን አይነት ህክምና ማድረግ ስትፈልጉ ቀድማችሁ የሶስት የአራት ቀን ደግሞ የስራ እረፍት መጠየቅ ወይ ደግሞ ማድረግ። ምክንያቱም እረፍት ይፈልጋል ሰውነታችን። ታሞ የቆየ አካላችን የሆነ ጤና ውስጥ ሲስተካከልለት እረፍት ይፈልጋልና ለዛ የእረፍት ጊዜ መውሰድ። ጠዋት ደግሞ ስታጸዱት ኖርማሊ መታጠብ ምናምን አያስፈልገው። ንጹህ ፎጣዎች አዘጋጅታችሁ በዛ በፎጣ አንስታችሁ አብሯችሁ ያደረውን ማቴሪያል እና የተቦካ ከርቤ ኦልሬዲ አማውንቱ ያው በጣም መጠኑ በጣም በብዙ ደረጃ ይቀንሳል። ስለሚቀንስ ያው የቀረውን ላይች የሚቀረውን ቅሪት በደንብ አጸዳርተን ምን መሆን አለብን ልብሳችንን ለባብሰን ምናልባት ከረጅም ጊዜ በኋላ ቢያንስ ከአራት ከአምስት ሰዓት በኋላ ደግሞ ሻወር መውሰድ እንችላለን። ይሄ እንግዲህ አንድ ሰው ራሱን በከርቤ ማከም ሲፈልግ ማለት ነው። ግን መጀመሪያ ሩብ ኪሎ ከርቤ ቢያቦካ ቢያዘጋጅ ያንን ሊያቦካለት የሚችል ቫዝሊን ማዘጋጀት አለበት። ቫዝሊኑ ደግሞ ቱ ማች ልክ ማር ላይ ኳሊቲ ማር እንደምንለው ከፓርማሲ የተገዛ ቫዝሊን መሆን አለበት እና ሲቦካ ደግሞ በደንብ በማብቃት ማዋሃድ አለበት አንድ ሰው። ምክንያቱም ከዚህ በኋላ ያው ምናልባት ወደፊት የመድሀኒት ቅመማ ትምህርት ቤቶችን ብንከፍት ኖርማሊ በዚሁ አግባብ ነው የምናስተምረው። ምናልባት በሚታይ ነገር ማቴሪያል ተዘጋጅቶ በደንብ ማስተማር ሊኖርብን ይችላል። ያው ምክንያቱም ብዙ ነገሮች ወጣቱ ይህ ትውልድ በደንብ እያወቀ ያው ዩቲውብ ላይ ብቻ ጓሮቲው ላይ መጥቶ እኔም ደግሞ ያው አንድ ዩቲውብ ከፍቻለሁ። እዛ ላይም እዚህ ላይም እያልን እያያችሁ ትማራላችሁ። ያው ብንጠፋም ጠፍተን አንጠፋም። ስለ ከርቤ ግን አሁንም ደግሜ የምነግራችሁ ነገር እስፔሻሊ ከኢትዮጵያ ውጭ ያላችሁ ሰዎች ኖርማሊ በኤኒሚስ ከርቤ ከቤታችሁ አትጡ በብዙ መንገድ ይጠቅማችኋል የትኛውም ስራ ሊበዛ ይችላል ማንኛውም ነገር ሊኖር ይችላል ራሳችሁን ዝም ብላችሁ አክሙ ከርቤ ሰውን አይጎዳው ዝም ብላችሁ የእረፍት ቀናችሁን ዝም እራሳችሁን አከሙት። ድካማችሁ በእጅጉ በተሻለ ሁኔታ ለነገው ለቀጣይ ላይፋችሁ ትነቃቃላችሁ። ሞሮፍ ግን ከርቤን በምትጠቀሙት አይን በደንብ አውቁት፣ በደንብ አዋህዱት፣ በደንብ ለመሸፈን ሞክሩ ኤሪያውን። ህመም ይሰማችሁ አንድ ሰው በነገራችን ላይ ራሱ ማከም አይችልም። እጅግ በጣም አስቸጋሪ ነው እራሱን ማከም አይችልም። ምናልባት በደንብ ገብቶት የተረዳ ሰው ሊያግዘን ይችላልና ከርቤ በዚህ መንገድ ነው። ሌላው ደግሞ ስለ ከርቤ የምነግራችሁ እዚህ ጋር ተጨማሪ ነገር ይህ ምናልባት የሚጠቅመው በሀገር በቀል ሕክምና ሰርቪስ ውስጥ ላላችሁ ባለሙያዎች ነው የሚጠቅማችሁ። ምን እንደሚጠቅማችሁ ስፔሻሊ ማህበረሰቡ በኢኮኖሚ በምንም በምንም በተለያዩ ነገር ስትረስ ውስጥ በሚገባ ሰዓት እያንዳንዱ በግለሰብ ደረጃም ሰው ይጨናነቃል። አሁን ያሰበውን አሁን ይረሳል። የሆነ ነገር ልስራሴን የሆነ ነገር ሀሳብ ይቀይራል። አለመስማማት፣ አለመግባባት፣ በላይፍ ሰክሰስፉል አለመሆን፣ ለብቻ ሲያስቡ ማደር ነኝ ነኝ ከርቤ ሲቀመም በጣም ብዙ ችግሮች ይቀርፋል። እዚህ ጋ ስለ ልብ ህክምናው ኦረዲ ግልጽ የሆነ ይመስለኛል። አንድ ግልጽ ለተመልካቾቻችን እንዲሆን ነው። አሁን ሩብ ሩብ ኪሎ ከርቤ ነው ያልከው፣ ያ ሩብ ኪሎ ከርቤ ለአንድ ጊዜ የሚሆን ነው ወይንስ ምን ያህል ይጠቀሙታል? ሁለት ከርቤ ብዙ ጊዜ ሲገዛ በጣም የተደበላለቀ ነው። ብዙ ጊዜ አንተ የምትለው ነገር አለ፣ ሁልጊዜ ስናወራ በጣም ኳሊቲ ስለሆነ እቃ ነው የምናወራው ትላለክና ከርቤ ደግሞ በጣም ሚክስ ነው። ራሳቸው ከርቤውን ገዝተው ቢፈጩ ነው ወይስ እንደዚህ የተፈጨ ከርቤ ገዝተው ነው? እሱን ነገር ትንሽ ክሊር ታደርግላቸው እና በተለይ በተለይ ደግሞ ምን ያክል ለሩብ ከርቤ ምን ያክል ባዝሊ እንዲጠቀሙ፣ አንዴ ለውሰውት መቀመጥ ይችላል ወይስ ይፈልጉ ነው ይህንን ነገር የሚያደርጉት? ምን ያክል ሩቡን ለምን ያህል ጊዜ ይጠቀሙት የሚለውን ትንሽ ማብራሪያ ተሰጥበትና ወደሚቀጥለው እንሄዳለን። ግልጽ እንዲሆንላቸው እንግዲህ አድማጮቻችን ወይ ተመልካቾቻችን አሁን ስለ ከርቤ ስናወራ ግልጽ እንዲሆን የምፈልገው ነገር ከርቤ ያው የጣን ዘር እንደመሆኑ ከብዙ የጣን ባህሪያት ካላቸው ነገሮች ጋር ይደበላለቅና ኳሊቲው ሊያጣ ይችላል። ግን ታማኝ ከሆነ ደግሞ ከምታም ያሉት ቦታ ወይ ደግሞ አይታችሁ የምታውቁት ከሆነ ንጹህን ከርቤ ገዝታችሁ እሩቡ ከርቤ ምናልባት ከቫዝሊን ጋር ቢቀላቀል ይቀመጣል፣ አይበላሽም። ሎንግ ታይም ይቀመጣል፣ ታስቀምጣላችሁ። ግን ለአንድ ጊዜ ነው። እሩብ ኪሎ ከርቤ ለአንድ ጊዜ ብታወቁት ጠቅላላ እምላችሁ። ለምሳሌ ሁሉ ሰው የሰው ነሳ ይዞ እኩል አይደለም፣ ይበላለጣል። ግን ለምሳሌ አንድ ቀጭን የሚባል ሰው ቢተርፍም ማስቀመጥ ይቻላል፣ የተለወሰው ማለት ነው ግን የሚበቃውን ያህል በደንብ አብቁቶ፣ ምክንያቱም ሩብ ያልኳችሁ እንዳያንሳችሁ ነው። ከሚያንስ ቢተርፍ ስለሚሻል ማለት ነው። ከሚያንስ ቢተርፍ ይሻላል። እና ያንን በጥሩ ሁኔታ አብቁታችሁ፣ ግን ሌላ ሰው አንድ እናንተ ሊረዳችሁ የሚችል ሰው አንድ ሰው ማዘጋጀት አለባችሁ። እና ያ ሰው ነው እናንተን በገባው ልክ በተረዳው ልክ ምንም ደግሞ ከባድ አይደለም፣ አደለም፣ እንደዚህ አብቁቶ በድቅ እያደርጉ ያችን ኤሪያ በደንብ ለጠፍ ለጠፍ አድርጎ አዳርሶ በተለይ ደግሞ እዚህ ጋር ነው የሚያመኝ፣ እንደዚህ ነው መሜ እያላችሁ እየነገራችሁ ያን ቦታ ሸፍኖ ለአንድ ቀን ማሳደር። ለአንድ ቀን ካደረ ጠዋት ደግሞ በጠዋት ቸኩላችሁ አለመፍታት። በደንብ ሰውነታችሁን ይሙቃችሁ፣ ላብ እስኪፈጠር ድረስ ሙቀት ይፍጠር። ትልቁ ነገር ስፔሻሊ፣ ይሄ በስብ ለተዘጋ የልብ የደም ቱቦ ትልቁ ነገር ሙቀቱ ነው፣ እዛ ጋር እንትን የሚለው ሁለተኛ ደግሞ ልብ አካባቢ ራሱ እብጠት፣ ቁስለት ሲኖር፣ ውጋት ሲኖር ያንን ጠቅላላ ነው ንቅል አድርጎ የሚያጠፋው። ጥቃ ሚራክል ነው። የመጨረሻ የሚገርም ነው። እውነቴ ነው ምላቸው። ከርቤ ማለት ምንም ብንሆንለት፣ ስለሱ ምንም ብናወራለት ተወርቶ ተነግሮ የማይበቃ ሚስጥር ውስጡ የታጨቀበት ስለሆነ ሞሮፍ ግን እኛ ለአሁኑ ልብን ካከመልን ቀጣዩን ደግሞ ቀስ እያልን እያወራን ምን ምን ማከም እንዳለበት እንወያያለን። አሁን ትልቁ ከርቤ በቃ ሩብ ኪሎ ከገዛችሁ ስ ሞርዛን ኢነፍ በቃ በጣም በቂ ነው። ፈታ ብላችሁ ነው የምትታከሙበት። ቫዝሊን ደግሞ ለዛ የሚበቃ ነገር ቫዝሊን ገሶ ማውቃት በቃ እንግዲህ ለመቀባት የግድ ላላ ማለት አለበታል። እዛ ደረጃ እስኪደርስ ድረስ አቁት ሁለተኛ ደግሞ ከርቤ በራሱ የራሱ ጥሩ ቃና ስላለው በቃ ምንም ሽቶ አይረብሽን። ምን አይለም ምን አይለም። በቃ ሰላሙ ሲሰማን የሚያድረው ስንነሳ የሆነ ደስ የሚል ስሜት ነው ያለ እና ሞሮፍ ለዳጀሽን የሚከብድ አይነት አመጋገብ ብቻ አትመገቡ። ምክንያቱም ከርቤውን ስታስሩት በራሱ ሲሰማችሁ የሚያድር ስሜት አለ። እዛ ጋር ደግሞ የምግብ አለመፈጨት ችግር ካለ እንዳይረባበሽ ማለት ነው እና በጣም አንድ ሰው ደግሞ ሲታመም በጣም ብልህ አስተዋይ ነው መሆን ያለበት እና እነኚህ እነኚህ ነገሮች ላይ በደንብ ትኩረት አድርጎ ሩብ ኪሎ ከርቤ በቂ ነው። በደንብ መውቀጥ፣ ከዛ በአነስተኛ ማሽን በደንብ መፍጨት፣ ከዚያችን የተፈጨችዋን ፕሮፐርሊ ኪፕ አድርጎ አብኩቶ ማታ አንድ ሰው አዘጋጅቶ ያ ሰው እንዲያስርልን በደንብ ያን ሰው አድቫይዝ ማድረግ ኦር ደግሞ ይሄን ቪዲዮ እንዲያዳምጥ ማድረግ። ከዛ ጠዋት ደግሞ ሳይቸኩሉ መታጠብ፣ በደንብ ይሙቀን፣ በደንብ ሙቀት እንዲኖር ብቻ ነገሮችን ማመቻቸት፣ ሙቀት የሚሰጡን አለባበሶች መልበስ። ከዛ በተረፈ ከዚህ በኋላ ይሄን ቪዲዮ የሚሰማ ማንኛውም ኢትዮጵያዊ ምናልባት አንድ ሰው ሊያውቅ ይችላል፣ የልብ ታማሚ ማለት እኛ የኛ ቢዝነስ ምንም አይደለም፣ ሰው መርዳት ነው። ይሄን ቪዲዮ አዳምጦ ሰውን መርዳት ነው፣ ስለሆነ ኖርማሊ አድምጡት። ምናልባት እኔ ሀሳቢን የገለጽኩበት መንገድ እናንተ በምፈልጉበት ወይ ደግሞ መረዳት በሚያስቸግራቸው መንገድ ከሆነ ደጋግማችሁ ስሙትና አቃንታችሁ ስሙት። ዜናፍተር የተባለውን ከርቤ ኳሊቲውን ከርቤ በቫዝሊን አውኩና እሰሩት። ለየትኛውም ለዲስክም፣ ለየትኛውም ቦታ ላይ ለሚያመን ነገር ከርቤ ቱ ማች ፍቱን ነው። ምንም አይነት እገዛ ምንም አይነት ነገር አያስፈልገውም። በቃ እግዚአብሔር ሆይ ማረም ብላችሁ ብቻ ጸልያችሁ አልበት። በቃ ሌላ እንደምነታችሁ እና እኔ የምለው ነው እና ስለሆነ ምክንያቱም ያው የመጀመሪያው ለመዳን ማመን ያስፈልጋልና ከእርቤ በዚህ መንገድ እጅግ በጣም ጠቃሚ ነው። ሌላ የሚከብዳችሁ ሀሳብ ሲኖር ጓሮቲዩብ ላይም ኔትዩብ ላይም መጻፍ ትችላላችሁ። ባይ ይሄ ኔትዩብ ግዕዝ ሄርባል ነው የሚባለው በቀለ የራሱ ዩትዩብ ካለው በቀን በቀን እንድናገኘው ሀሳብ እንድንጠይቀው ብሎ ብዙዎቹ በጉጉት የሚጠብቁት ነገር ነው። በጣም ደስ ብሎኛለን። የምና ለተመልካቾቻችንም ከስር ኮመንት ሴክሽኑ ላይ እንጽፍላቸዋለን። እንግዲህ ተመልካቾቻችን ስትጠብቁት የነበረው ነገር ነው። ሁላችሁም እየገባችሁ ሰብስክራይብ በማድረግ ቪዲዮዎቹን ደግሞ ሼር እያደረጋችሁ ይህንን ጠቃሚ ጠቃሚ ቪዲዮ ብዙ ትማሩበታላችሁ፣ ብዙ ጥሩ ነገር ይሰጣችኋል ብዬ አስባለሁኝ። እንግዲህ ከዛ ደግሞ ወደ ፕሮግራማችን እንቀጥላለን ማለት ነው። ያው አንዳንዴ ደግሞ እየመጣ አንዳንድ ሀሳቦች ሲኖራችሁ ደግሞ በየቦታው ታገኙታላችሁ ማለት ነው። በተለይ ከርቤን ከዚህ በኋላ ስትጠቀሙት ለልብ ደጋግመን የምናወራው ዛሬ ስለ ልብ ነው በይበልጥ ማለት ነው በደንብ ይግባችሁ በቃ ፍጩት አትፍሩት ሌላ ደግሞ በቃ ስለ ከርቤ ምናልባት ያው አብዝቶ ሲጠጣ ኦር ደግሞ አብዝቶ ቁስነክ ነገር ላይ ሲጠቀም ነው ጉዳት የሚያመጣው ልብ ኤሪያ ላይ ግን በደንብ አውቁትና በስሱ ሸፍኑትና ዙሪያውን ከበር አድርጉት ዙሪያውን ጠቅላላ ህመም የሚሰማችሁ ቦታ ላይ ከዛ ኔክስት ታይም በብዙ እጥፍ አቅም በርትታችሁ ትነሳላችሁ። ስለሆነ ፕሊስ እኔ አድቫይዝ የማረጋችሁ ከርቤ ላይ በርቱ በደንቡ። ሁለተኛ ደግሞ ሳታውቁ ደግሞ ሰውን ሳታማክሩ ከርቤ በሚል ስም ብቻ ያገኛችሁትን ነገር ከርቤ ብላችሁ ገዝታችሁ አትጠቀሙ። እዛ ላይ ጥንቃቄ አድርጉ። ሌላ በተረፈ ምክንያቱም አሁን ያው በከርቤ ስም ሁሉም እጣን ከርቤ ተብሎ ሊሸጥ ይችላል። ስለሆነ ያ ያንን ጥንቃቄ አድርጉ። አመጋገብ ሁለተኛ ደግሞ ከተለያየ ከሱስ ውስጣችሁ በሱስ በአልኮል የተጎዳ ሰዎች ከሆናችሁ እናንተ ደግሞ ውስጣችሁ እንዲያገግም። ምክንያቱም ከርቤ ያድነናል ብቻ በሚል ስም ከርቤ መስራት ያለበትን ይሰራል። ግን እናንተ ጉዳታችሁን በሚያገግም ሁኔታ ላይፋችሁን ካላስተካከላችሁ፣ የስራ ባህሪያችሁን ካላስተካከላችሁ ነገም ተመልሳችሁ እዛው ስለሆነ የሚሆነው። እነኚህ ነገሮች ቀድማችሁ አስተካክሉ። ምክንያቱም ሰው ብዙ ጊዜ እንደዚህ እኮ አድርጌ አልዳንኩም፣ እንዳይል እንዲህ አድርጌ ያልዳንኩበት ምክንያት ወይ ዘለቅ ዘላቂ መብት ያላገኘሁበት ምክንያት ይሄ ነው ችግሩ ብላችሁ ላትናገሩ ላታዩ ትችላላችሁና ይሄን ከተጠቀማችሁ በኋላ ኖርማሊ ላይፋችሁ ጤናችሁ ይስተካከላል። ግን ውሏችሁ ማስተካከል ትላንት ይሄን ችግር ያመጣባችሁን የችግሩን በአግራውንድ በደንብ መመርመር ያስፈልጋል።